ቤት ላላችሁ ሸበካ ለተቸግራችሁ ሁለት የምትሰቃዩ ወገኖች ማለት ነው። ዛሬ ምርጥ ሁለት ሸበካ ይዤላችሁ መጥቻለሁ። አሰላም አሌይኩም ወራህመቱላይ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በአዲስ እና በምርጥ ነገር መጥቻለሁ ማለት ነው። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ ቤተሰብ ሆኑ። ዛሬ የመጣሁት በሁለት ነጻ ሸበካ ላሳያችሁ ነው የመጣሁትኝን ማለት ነው። ያው ስልኩ ድብልቅልቅ ነው ወጥቶታል። እችና እቻቸው እነዚህ ሁለት ሸበካዎች ማለት ነው። እነዚህ እነዚህን በበደ ኮይሄን ነው እንደ ታች ያው እነዚህ እነዚህ ሁለት ነፃ ሸበካዎችን ይዤላችሁ መጥቻለሁ ማለት ነው። እምናገኘው ቀጥታ ፕሌይ ስቶሪ ላይ ሂደን እናወርዳለን። እኔ ግን ስላወረድኩት ያው ኦፕን ነው ምለው እየተጠቀምኩበት ነው። ተጠቀሙበት ማለት ነው። ከዛ ፕሌይ ስቶሪ ላይ እሄዳለሁ። እንደዚህ ነከዋለሁ። ወይ ጉድ ፕሌይ ስቶሪ ደግሞ ምን ምሎኛል? ጉድ እኮ ነው። ያው እና ሰርች ማድረጊያው ላይ እንደዚህ ጫንና በዚህ ላይ እጽፋለሁ ማለት ነው። የቅድሞቹን ያው በእንግሊዘኛ ኤክስ ማይነስ አር ፒ ቲ ዩ ኤን ቱ ለ ስ ብሉስ የሚለው እንደዚህ እጽፍና ከዛ ሰርች እንደዚህ አደርገዋለሁ። እኔ ኦፕን ነው የምለው እናንተ ይመጣላችኋል። ከዛች ይች አፕሊኬሽን ወይ ታለች እቺ ናት የመጀመሪያዋ እቺ ናት ኦፕን እለዋለሁ። አሁን ይሄው እየሰራ ነው። አክተር ሲሆን እየሰራ ነው ማለት ነው ያውና ዳታዬን ምናምን ይሄው የምጠቀምበት ዋይፋይ የለም። ያው እሱንም የከፈትኩት ማለት ነው። ከዛ ምን ተሰራ ታረጋላችሁ ማለት ነው ውዶች። እየቀጥታ ይሁ እዚህ ላይ ሲቲ በሰዋ ነው የሚሰራል ማለት ነው። ይሄንን እንደዚህ አድርጋችሁ ሲቲ የሚለው ላይ ታረጋታላችሁ። ሲቲ ካልሰራላችሁ ዘይን የሚለው ላይ እየቀየራችሁ እቺን እንደዚች እየነካችሁ ማለት ነው። ላይ መጣ ይችላል። ቶሎ እንደዚ እየተጫናችሁ እዚህ ላይ መጀመሪያ ይሄንን አፕዴት ታደረጉታላችሁ ማለት ነው። አብዴት ካረጋችሁ በኋላ ይችን ነጥቧን በመጫን እየቀያየራችሁ ማድረግ ትችላላችሁ ማለት ነው። ብዙ አማራጭ አለ እዚ ላይ ብዙ አማራጭ አለው ማለት ነው። ከዛም በኋላ ይችን እንደዚህ መሀልዋን እየነካችሁ አሁን አጠፋሁትኝን፣ አሁን አጥፈቸው። ይሄው እዚ ላይ ምርጫውን ላሳያችሁ ማለት ነው። አያችኋ የዘይን አለ ዘይን ፍሪ ሲቲ ፍሪ የሚላለኒ ለሰዋ ነው ያደረግኩት። ዘይንም ይሰራል ሌላም ሞባይል ምናምን ይሰራል ማለት ነው ብለዋል። ለኔ የሰራልኝ ዘይን አለኝ፣ አልሞከርኩትም። ሲቲ ላይ ነው ያው ሲቲ ሰዋ ማለት ነው። ሰዋ ላይ ያደረገው እና ከዛ ምጫ ነው የት ነው? ይሄን መሀሉን እንደዚህ አድርጌ ጫ ነው አለሁ ማለት ነው። ይሁ እንደዚህ አድርጌ ስጫ ነው አክተር ያመጣልኛል። አሁን ገና እየሰራ ነው ይሄ አክተር። ሁሉም አረንጓዴ ሲሆን ሰራ ማለት ነው። ግን አሁን ገና ነው፣ አረንጓዴ ሲሆን እጠብቃለሁ ማለት ነው። እንደዚህ አረግና አሁንም አዞረዋለሁኝ አረንጓዴ መሆን አለበት። ይሄ ታጭቆ በዛ ነው ማለት ነው። አሁን ሰርቷል፣ ላይያችሁ ሰርቷል። ምን ይሄድ፣ አሁን ወደ ዩቲብ ያው እንደማሳያችሁ፣ ይሄው ቻናሌ ሁሉ ዝግ ነው ማለት ነው። ይሄ ዋይፋይ ዝግ ነው። አሁን ወደ ዩቲብ እንሄድ። ፍጥነቱ ምናምን ደግሞ በጣም አሪፍ ነው። ተጠቀሙበት እላችኋለሁ። ያው እና ያው እንዴት እንደከፈተ ዩቲብ ገባ ገብቻ ያለሁ ማለት ነው። እያችሁ እንዴት እንከፍት ይኸው። ከላይ ሜሴጅ እየገባ ነው ዋይፋይ ፋጥቻ ያለሁ እንደምታውቅኝ፣ ይኸው እንዴት እንደሚሰራው ማለት ነው። እና ተጠቀሙበት በዚህ መልኩ ማለት ነው። ከዛ ሲ ደግሞ ሌላይቱንም እናውረዳት ማለት ነው። እችን ደግሞ እናውርዳት፣ እች ሰርታለች። እችን ደግሞ እንያት ማለት ነው አብረን ሁሉንም በአንድ ላይ እችን ደግሞ እንያት ሌላይቱን ማለት ነው። ቅድም ያሳየዋችሁን እንያት እና እናወርዳት እዝ ላይ ያው ሰርች ማድረጊያው ላይ እችን ቲኤጂ ቱልስ ፖር ሚለውን ትጫኑትና እችን ትጽፋላችሁ። ብላይ ስቶሪ ላይ ከዛ በ እንደዚህ አወርዷዋለሁ እኔ በዛችኛው ቱ ነው ማወርድ ያለሁት። ይኸው አሁንም ኦፕን ነው ምለው ወርዷል ማለት ነው። ይኔ ይኸው እንደዚህ አርጌ ኦፕን እለዋለሁ ትንሽ ሲቆይም የሰው ምክንያቱን ስለከፈትኳት ነው። አንዱ እሺ ሲላችሁ አንዱ አንዱም ቢስላችሁ አንዱ እየሞከራችሁ ተጠቀሙበት ማለት ነው። ምርጥ ነው፣ ይሰራል። በጣም ሀሪፍ ፈጣን ነው ማለት ነው። እኔ የምጠቀመው ያው ወጣ ስንል ኢጃዛ ቤት ላላችሁ ብዙ ነገር ትጠቀሙበት አላችሁ ማለት ነው። አንዴ ካርድ ሞልታችሁ መጠቀም ትችላላችሁ። አውርዳችሁ መጠቀም ነው ማለት ነው። ሌላ ነገር የለውም። ያው ሁሌ በብር በጣም ከባድ ስለሆነ ማለት ነው ውዶችዬ፣ እችም እየሰራች ነበረ። ያው አሁን ላይ እንደዚህ እያለ እያመጣኝ ነው፣ ከስልኩም ሊሆን ይችላል። ያው ዙሮ ይኸው ከታች ጋር መጣች። ትንስ ያታግላል ዙሮ ማለት ነው፣ ግን ሶብር ማድረግ አለብን ለሁሉም ነገር። ይኸው እንግዲህ መጣ። ይኸው ዙ ላይ ሞባይል ይለኛል፣ ዘይን ይለኛል፣ ሊባራ ይለኛል እስኪ አሁን ሲቲ ይለኛል። ብዙ ምርጫ መጥቶልኛል፣ ሳላረገው ሄደ። ምክንያቱም እኔ ያቺኛይቱን ስለከፈኩ ነው ማለት ነው። ለእናንተ ምርጫ ነው እንጂ እኔ ያቺኛይቱን ስለከፈኩ እስኪ አሁን ዘይን ላይ ላድርገው። ዘይን ላይ ኦኬ ልበለው እና ዘይን ላይ ላድርገው ማለት ነው። ይኸው እዚህ እየመለሰኝ ነው፣ ምክንያቱም ያቺኛይቱን ስላልዘጋሁት ነው። እና ዙሮ ሁለቱም ይችም ትሰራለች ያንኛውም ይሰራል ማለት ነው። እየቀያየራችሁ እናንተ ሞክሩ ትላችኋለሁ። ፍጥነቱ ማሻላ ነው። ያው ያው እንደምታይ ዋይፋይ የለኝም በእንትን ነው አጥፍቼ ነው ለእናንተ ማሳያችሁ ማለት ነው። እና ፍጥነቱ ምናምን ነገር ማሻላ ነው። ሰርታችሁ ተጠቀሙ። አው ረደብለች። ያው እንደዚህ ሳይበራ ሲቀር ይሄ አሁን አሁን ይሄው እየሰራ ነው። እያቻው ፍጥነቱን፣ ይሄው አሁን አቆምኩት። ከዛ ማሃሉ እንደዚህ አድርጋችሁ ነው። ግጥ ነው እዚን ላይ ይሄን ቀያይሩት ማለት ነው። ይሄንን እዚን ላይ ቀያይሩት እምቢ ላላችሁ ማለት ነው። መጀመሪያ ይሄንን እንደዚህ ታጠፋላችሁ። እዚህ ጋር ይሄን ለመቀያየር ማለት ነው እንጂ በእጅ አይላችሁም ካላጠፋችሁ። ተይ እንደዚህ እያደረጋችሁ ቀያይሩት ማለት ነው። ያው የኔ ይሄ ነው። እዛ መሃልዋን እንደዚህ አድርጌ ነካታለው ማለት ነው። ያቻው ከዛ በደንብ ይሰራል ማለት ነው። በደንብ ነው የሚሰራው እና ተከታተሉት አውርዳችሁ ተጠቀሙበት እላችኋለሁ። ለቻናሉ አዲስ የሆናችሁ ላይክ ሼር በማድረግ ቤተሰብ ሁኑ። በጣም ደስ የሚል አጓጊ እንትን ነው ማለት ነው፣ ተጠቀሙበት ሁላችሁ። ደስ ይላል፣ በነጻ ስንቶቻችን፣ እህት ወንድሞቻችን የተቸገሩ አሉ። እንትን ቤቱ ነው፣ ኢጃዛ ቤቱ ነው ማለት ነው። ሸራ አድርጉት ለሌላ እንዲደርስ ለጓደኞቻችን፣ ለሁሉም ያዎችን እያወረድን እንግዲህ እች ደግሞ እስከምጠፋ ድረስ እኛ ራሳችን መዳን ቤት ያለን ዋይፋይ ወጣ ስንል ምናምን ይጠቅመናል ማለት ነው። አሁን እኔ ኩሽና ቤትና ክላስ እንት የለኝም፣ ግን ይሄንን አውሮች ያው እየተጠቀምኩ ነው ላችኋለሁ። ሰርታችሁ፣ አውርዳችሁ ተጠቀሙበት። ምርጥ ሸበካ ነው፣ እና ኮመንት ሳይ ጻፉልኝ። በጣም ደስ የሚል ነው። ተጠቀሙበት፣ አውርዳችሁ እንዳያመልጣችሁ ማለት ነው። እንዳያመልጣችሁ ላችኋለሁ። ባይ ባይ። ቪዲዮውን ግን ሸር ላይክ አድርጉልኝ ያለባቸው ነው። አውሮዳችሁ ሁለቱንም አፕሊኬሽኖች ተጠቀሙበት። አያችሁ ፍጥነቱ፣ ይሄኔ ምንም የለኝም ይመጣል። ቴክስት እየገባ ነው ማለት ነው። አያችሁ እና ባይ ባይ። ወዳችኋለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ባይ።